አክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች እየቀረበ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። የመጀመሪያው መረጃ የእንግሊዙ መገናኛ ብዙሀን ሮይተርስ ከ ዲፕሎማቲክ ምንጮችን አረጋግጫለሁ ሲል የኤርትራ መንግስት ለጦርነት እየተዘጋጀ ነው፣ የኢትዮጵያ መንግስትም በርከት ያሉ ከባድ መሳሪያዎችንና የጦር ኃይሉን ወደ ኤርትራ ድንበር እያስጠጋ ነው ሲል ዘግቧል። ይህ በዚህ እንዳለ ደግሞ በትግራይ ባለው ሁኔታ እስካሁን ዝምታን መርጦ የቆየው የኢትዮጵያ ፌዴራል መንግስት አቋሙን አሳውቋል። የፌዴራል መንግስቱ አቋሙንም ለተለያዩ ሀገራት ዲፕሎማቶችና አምባሳደሮች በአዲስ አበባ አሳውቋል። የኢትዮጵያ ፌዴራል መንግስት ምን አቋም ያዘ? በጉዳዩ ዙሪያ የማስደምጣችሁ ነው የሚሆነው በሌላ በኩል እንዲሁ በትግራይ ክልል የተለያዩ አካባቢዎች ላይ አሁንም የዶክተር ደብረጽዮን ገብረ ሚካኤል ቡድን የተለያዩ አካባቢዎችን ለመቆጣጠር እንቅስቃሴ እያደረገ መሆኑ እየተዘገበ ነው። በጉዳዩ ዙሪያ የተሰማውን ዝርዝር ዘገባ የማስደምጣችሁ ነው የሚሆነው በሌላ በኩል ደግሞ ክቡራን አድማጮች እንዲሁ ኢራን፣ አሜሪካን፣ ቻይናን፣ ሩሲያን የተመለከተ ዜና ተሰምቷል። ይህንንም ዜና የማስደምጣችሁ ሁለተኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጦ ግብዣዬ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው በቅድሚያ በትግራይ ክልል የተፈጠረውን ውጥረት አስመልክቶ የፌዴራል መንግስቱ ለመጀመሪያ ጊዜ ዝምታውን ሰብሮ አቋሙን አስታወቀ። የነ ደብረ ጽዮን ቡድን ከሌሎች የውጭ ኃይሎች ጋር ግንኙነት እያደረገ ነው ሲል የኢትዮጵያ ፌዴራል መንግስት ለመጀመሪያ ጊዜ ባወጣው መግለጫ ከሷል። የኢትዮጵያ መንግስት አንደኛው የህወሀት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር በድብቅ ግንኙነትና ትብብር እየፈጠረ ነው በማለት ለኢትዮጵያ መንግስት የነ ጽዮንም ቡድን ከሷል። የኢትዮጵያ ፌዴራል መንግስቱን አቋም ይፋ ያደረጉት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ያሉት አዲስ አበባ ውስጥ ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ጋር በጋራ በመሆን በትግራይ ክልል ስላለው ሁኔታ በአዲስ አበባ ተቀማጭነታቸውን ላደረጉ ለተለያዩ ሀገራት ዲፕሎማቶች ማብራሪያ በሰጡበት ጊዜ ነው። ሚኒስትሩ የነ ደብረ ጽዮን ገብረ ሚካኤል ቡድን ከውጭ ኃይሎች ጋር ግንኙነት አለው ከማለት ውጭ ከየትኛው የውጭ ከሰዎች ኃይል ጋር የሚለውም በስም ከመጥቀስ ተቆጥበዋል። በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የህወሓት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ መረጃዎች ሲወጡ እንደቆዩ አይዘነጋም። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ አንዳንድ የህወሀት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ድብቅ ግንኙነት እያደረጉ መሆናቸውን ማጋለጣቸው አይዘነጋም። በደብረ ጽዮን የሚመራው ቡድን ግን እየቀረበብኝ ያለው ክስ ተገቢ አይደለም፣ እኔ ከኤርትራ ጋር አልተገናኘውም ሲል ለማስተባበል ሞክሯል። ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች በተሰጠው በዚህ ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሀት ክንፍ ከውጭ ኃይሎች ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስም ሙከራ እያደረገ እንደሆነ የኢትዮጵያ መንግስት የአቋሙን ሁኔታ ለዲፕሎማቶቹ ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መንግስት ታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን ለዲፕሎማቶቹ ገልጸው አንደኛው የነደብረ ጽዮን የህወሀት ክንፍ ጊዜያዊውን መንግስት በግልጽ ኃይል ተጠቅመው ለመናድ እየሞከረ መሆኑን አብራርተዋል። ከቅርብ ወራት ወዲህም በትግራይ ክልል የተከሰተውን ውጥረትና በተመለከተ የፌዴራሉ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራትም በህዝባዊ ወያኔ ሀርነት ትግራይ ህወሀት አመራሮች መካከል የነበረውን ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን የመውራር ሁኔታ በነደብረ ጽዮን ገብረ ሚካኤል እየታየ ይገኛል። በነደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ቡድን የትግራይ ክልል ጊዜያዊ አስተዳደር ተሿሚዎችን በመሻር የራሱን ኃላፊዎች ማስቀመጡንም ቀጥሏል። ይህንን ተከትሎ በአዲስ አበባ በትናንትናው ዕለት በነበረው መግለጫ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለዲፕሎማቶቹ በሰጡት መግለጫ አንደኛው የፓርቲው ክንፍ ማለትም እነ ደብረጽዮን ገብረ ሚካኤል በግልጽ አመጽ የሚቀሰቅስ ፕሮፖጋንዳ እየነዙ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከሩ ነው ብለዋል። ሚኒስትሩ እንደሚሉት በፕሪቶሪያው ስምምነት መሰረት መተግበር የነበረባቸው የሀገር ውስጥ ተፈናቃዮችን መመለስና ታጣቂዎችን ትጥቅ ማስፈታት እንዲሁም ማቋቋም በፓርቲው አባላት ምክንያት ተስተጓጉሏል ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም ሰጥተውት በነበረው መግለጫ ስለምን በመቀሌ ያሉትን ተፈናቃዮች ወደ መኖሪያ ቀያቸው አይመለሱም በሚል ለተጠየቁት ጥያቄ ከሌሎች አካባቢዎች የመጡና በመቀሌ የሚገኙ ተፈናቃዮች እናንተ ማለትም እነደ ገብረ ጽዮን ወደ ስልጣን ሳይመለሱ እኛ ወደ መኖሪያ ቤታችን አንመለስም ብለውናል በማለት ዶክተር ደብረ ጽዮን ገብረ ሚካኤል ከዚህ ቀደም ቃል በቃል መናገራቸው አይዘነጋም። ይህም በርካቶችን ያስቆጣ ሲሆን በተለይም በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችም ህወሀት ተፈናቃዮችን በማገት እናንተ ወደ ስልጣን ካልተመለሳችሁ አንመለስም ብለዋል በሚል ተፈናቃዮችን እያሰቃየ ነው በሚል ማጋለጣቸው አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስትር በትናንትናው መግለጫቸው ሲቀጥሉ፣ ከዚህም በተጨማሪ ህወሓት የብሔራዊ ምርጫ ቦርድ መመሪያንም ጭምር አልቀበልም ብለዋል በማለት የፕሪቶሪያን ስምምነት ችላ እንዳለው ተናግረዋል። ሚኒስትሩ እንደሚሉት ከሆነ ለሰሜን ኢትዮጵያው ጦርነት መቆም ምክንያት የሆነው የፕሪቶሪያው ስምምነት ሁሉም አካላት በሀገሪቱ ህግና መመሪያ እንዲተዳደሩ፣ ህግ እንዲያከብሩ፣ እንዲሁም በህገ መንግስቱ መሰረትም የተቋቋሙ መመሪያዎችን እንዲከተሉ የፕሬቶሪያውስ ስምምነት ያሳስባል ዶክተር ጌዲዮን ጢሞቴዎስ በ አዳራሹ ለተገኙ የሌሎች ሀገራት ዲፕሎማቶች በአስተላለፉት ጠንከር ያለ መልእክት የውጭ ሀገራትና አለም አቀፍ ተቋማት የሚያወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ሆነው ተገኝተዋል ነገር ግን የፕሪቶሪያውን ስምምነት ችላ ያለ እንዲሁም አመፅ እየቀሰቀሰ የሚገኘው የነ ደብረ አንጃ ቡድን ነው ስለዚህ የፌዴራል መንግስቱ መወቀስ የለበትም ብለዋል ሚኒስትሩ የፌዴራል መንግስት ሁኔታውን በጥንቃቄ እየተመለከተ ከተ መሆኑን ተናግረዋል። ያለንን አቅም ተጠቅመን ፕሪቶሪያ ስምምነት ተግባራዊ እንዲሆን የተኩስ አቁሙ እንዲቀጥልና በሰሜናዊ ኢትዮጵያ ሰላም እንዲሰፍን እናደርጋለን ብለዋል ሚኒስትሩ። አቶ ጌታቸው ረዳም ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብን ሰላም፣ የፕሪቶሪያውን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ የሚጠቀም አካል ጋር እንዳይደራደሩ አቶ ጌታቸው ረዳ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አቅርበዋል። በሌላ በኩል በደብረ ጽዮን ገብረ ሚካኤል የሚመራው ሌላኛው የህውሃት አንጃ ምክትል ሊቀመንበር ሆነው እንደተመረጡ የሚገልጹት አቶ አማኑኤል አሰፋ በበኩላቸው በአሁኑ ወቅት በትግራይ ክልል እየተካሄደ ያለው በወረዳዎች በከተሞች ህግን የማስከበር እርምጃ ነው በማለት ምሽቱን ለአሜሪካ መገናኛ ብዙሃን የገለጹ ሲሆን መፈንቅለ መንግስት ተብሎ የተገለጸው ነገር ስህተት ነው፣ እኛ መፈንቅለ መንግስት አላደረግንም፣ እያደረግን ያለነው የህግ ማስከበር ዘመቻ ነው ሲሉ ተናግረዋል። በሌላ በኩል የአፍሪካ ህብረት በህወሀት ውስጥ የተፈጠረውን ሁኔታ በጥልቅ ስጋት በቅርበት እየተከታተለ እንደሚገኝ ያስታወቀ ሲሆን ህብረቱ በአሁኑ ወቅትም እየታዩ ካሉት ሁኔታዎች በመነሳት በአለመግባባት ውስጥ ያሉት ወገኖች በህወሀትና በኢትዮጵያ ፌዴራል መንግስት መካከል ፕሪቶሪያ ላይ የተፈረመውን ግጭትን በዘላቂነት የማቆም ስምምነት የተካተቱትን ግዴታዎች እንዲያከብሩ እናበረታታለን ማለቱን የጠቆመው ዘገባ ስምምነቱን ማክበር በብዙ ፈተናዎች የተገኘውን ሰላም እንዲዘልቅ ብሎ ለዘ ለመናቄ ሰላም ግንባታና ለእርቅ ለልማት አመቺ ሁኔታ ለመፍጠር ወሳኝ መሆኑን አጽንኦት ሰጥተን እናሳስባለን ሲልም ሁሉም ባለድርሻ አካላት የገቧቸውን ቃሎች እንዲያከብሩ፣ ሰላማዊ መፍትሄ እንዲገኝ እንማጸናለን ሲልም የአፍሪካ ህብረት ለፕሬቶሪያው ስምምነት ተግባራዊነት የማያወላውል ድጋፉን በድጋሚ ሊያረጋግጥ ሲያረጋግጥ በዚህ ሂደትም ከሚመለከታቸው አካላት ጋር አብሮነቱ ይቀጥላል። ህብረቱ በከፍተኛ ልዑኮ ነት በወገኖቹ መካከል ውይይትና ትብብር የሚኖርበትን መንገድ ማመቻቸቱን ለመቀጠል ዝግጁ መሆኑን አስታውቋል። ይህ በዚህ እንዳለ አሁንም የኢትዮጵያና የኤርትራ ጉዳይ በእጅጉ እንዳሳስባቸው የሚገልጹ ሰዎች መግለጫዎችን በማውጣት ላይ ናቸው። የምዕራባውያን መገናኛ ብዙሀኖች ኢትዮጵያና ኤርትራን የተመለከቱና ሁለቱም ሀገራት ወደ ግጭት ሊያመሩ ነው የሚሉ ግጭት አዘል ዘገባዎችን ማውጣት ከጀመሩ ሰነባብተዋል። የአሜሪካ የህግ መወሰኛ ምክር ቤት አባል የሆኑት ሴናተር ሻይን ሻሂን በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ በኢትዮጵያና በኤርትራ መካከል የተባባሰው ውጥረት በእጅጉ አሳስቦኛል ያሉ ሲሆን፣ ከግጭትና አለመረጋጋት ይቅር ይልቅ ለሰላምና ለዲፕሎማሲ ትኩረት ሰጥቶ ሊሰራ ይገባል በማለት ገልጸው፣ መሪዎቹም የሰላም ስምምነትን እንዲያከብሩ ጥሪ ያቀርባለሁ ሲሉ፣ በአፍሪካ ቀንድ የተፈጠረ ግጭት በቀጠናው የባሰ ስቃይ ሊያስከትል ይችላል በማለት ገልጸዋል። እንግሊዙ መገናኛ ብዙኃን ሮይተርስ እንደዘገበው ኢትዮጵያና ኤርትራ አሁንም ወደ ለየለት ግጭት ሊያመሩ ጫፍ ላይ ደርሰዋል የሚል ዘገባ ይዞ ወጥቷል። ከሁለት አስርት አመታት በላይ ውጥረት ውስጥ የዘለቁትና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት ወቅት ከፕሬዝደንት ኢሳያስ አፈወርቂ ጋር በደረሱት የሰላም ስምምነት ኢትዮጵያና ኤርትራ ከአመታት ውዝግብ በኋላ ስምምነት ላይ መድረሳቸውና ከዚያም የአየር ትራንስፖርት የስልክ ግንኙነትን ጨምሮ ሁለቱም ሀገራት በድጋሚ ተቃዋሚ የሚያስተሳስሩም ስራዎችም ተጀምረው እንደነበር ያስታወሰው ሮይተርስ የዜና ወኪል በዘገባ አሁን ላይ ሁለቱ ሀገራት ወደ ከፍተኛ ፍጥጫ ገብተዋልም ብለዋል። ከዚህም ባለፈ ኤርትራ ካለፈው የካቲት ወር አጋማሽ ጀምሮ በመላ ሀገሪቱ ለዜጎቿ አስገዳጅ ወታደራዊ ቅስቀሳ በማድረግ ወታደራዊ ስልጠና የወሰዱ ዜጎች በፍጥነት ወደ ካምፖች እንዲገቡ፣ እስረኞችም ከፍተኛ ወንጀል ከፈጸሙት ውጪ እንዲፈቱና ወደ ካምፖች እንዲገቡ በማለት ማወጇ አይዘነጋም። የእንግሊዙ መገናኛ ብዙኃን ሮይተርስ አገኘሁት ያለውን መረጃ ጠቅሶ እንደዘገበው ከሆነ ኢትዮጵያም ከባድ የጦር መሳሪያዎችንና በርካታ ወታደሮችን የጦር ኃይሎቿንም ወደ ኤርትራ ድንበር በከፍተኛ ቁጥር ማስጠጋቷን ከዲፕሎማቲክ ምንጮች የተረጋገጠ መረጃ አግኝቻለሁ ያለው ሮይተርስ በዘገባው በጉዳዩ ላይ የኢትዮጵያም ሆነ የኤርትራ መንግስት ባለስልጣናት ለሚነሱላቸው ጥያቄዎች ምላሽ ከመስጠት መቆጠባቸውን በመግለጽ በቀጠናው ያለው ሁኔታ በእጅጉ እየተባ ባሰ መሄዱን አመልክቷል። ቀጠናው ያለው እንቅስቃሴና ውጥረት እያየ ለመምጣቱን ተከትሎ የተለያዩ ዲፕሎማቶችና የተለያዩ ሀገራት በሚያወጣቸው መግለጫዎችም ቀጠናው ወደ ለየለት ውጊያ እንዳይገባ ማስጠንቀቂያ በመስጠት ላይ ናቸው። በመጨረሻ ሩሲያና ቻይና የኢራን ኒውክሌርን ለሰላማዊ ዓላማ የመጠቀም መብቷ ሊከበር ይገባል ሲሉ በጋራ ቆመው ጠየቁ። አሜሪካ ከኢራን ጋር አዲስ የኒክሌር ድርድር እንዲደረግ ግፊት እያደረገች በምትገኝበት በአሁኑ ወቅት ቻይናና ሩሲያ ከኢራን ጎን እንደሚቆሙ በይፋ የገለጹ ሲሆን የኢራን መብትም እንዲከበር በጋራ ጠይቀዋል። ሀገራቱ በከፍተኛ ባለስልጣኖቻቸው በኩል በትናንትናው ዕለት በቻይና ቤጂንግ ባደረጉት ውይይት የኒውክሌር ድርድር በጋራ መከባበር ላይ እንዲመሰረትና በኢራን ላይ የተጣሉ ሁሉም ማዕቀቦችም ያለ ቅድመ ሁኔታ በፍጥነት እንዲነሱ ጠይቀዋል። በኢራን የኒውክሌር ፕሮግራም ላይ ያተኮረውን ስብሰባቸውን ከጨረሱ በኋላ በሰጡት የጋራ መግለጫ ኢራን የኒውክሌር መርሃ ግብሯን ለሰላማዊ አላማ ብቻ መሆኑን ደጋግማ መግለጿን እንደሚቀበሉ እና ኢራን በሰላማዊ መንገድ የኒውክሌር ኃይልን የመጠቀም መብቷም ሙሉ በሙሉ ሊከበርላት እንደሚገባም ተናግረዋል። በ2015 ኢራን ከአሜሪካ፣ ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይና ጀርመን ጋር ባደረገችው ስምምነት ዓለም አቀፍ ማዕቀቦችን ከተነሱላት የኒውክሌር ፕሮግራሟን ለመግታት መስማማቷ አይዘነጋም። ይህንን ስምምነትም ለሁለት ዓመታት በስራ ላይ ከቆየ በኋላ ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በ2018 ቀደው ጥለውታል። የሚመለከታቸው ባለድርሻ አካላት ከኢራን ጋር ስምምነት ላይ መድረሳቸውን እንደሚደግፉት የገለጹት ሩሲያና ቻይና ነገር ግን በኃይል ከማስፈራራት ከጫናና ከማዕቀብ በጸዳ መልኩ በመግባባት ሊከናወን እንደሚገባው አጽንኦት ሰጥተዋል። የሩሲያ ውጭ ጉዳይ ሚኒስትር የሆኑት ሰርጌይ ሪያብስ የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪም ባምባዲ ወደ ቤጂንግ ያቀኑት ኢራን ለትራምፕ አስተዳደር ጥያቄ አሉታዊ ምላሽ ከሰጠች ከአንድ ቀን በኋላ ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ የትራምፕን የእንደራደር ጥያቄ አስመልክተው ባደረጉት ንግግር የድርድር ስምምነት ውልን እንደማያከብሩ ስናውቅ መደራደር ምን ዋጋ አለው እንላለን፣ ስለዚህም ለመደራደር መጋበዙ ማታለል ካልሆነም ጥቅም የለውም ሲሉ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። ትራምፕ በበኩላቸው ኢራን ለአዲስ የኒውክሌር ስምምነት ወደ ጠረጴዛ የማትመለስ ከሆነ ወታደራዊ አማራጭን ጭምር እንደሚጠቀሙ እየዛቱ እንደሆነ አይዘነጋ። በዚህ ሳምንት አሜሪካንን ጨምሮ ስድስት የጸጥታው ምክር ቤት አባላት ኢራንን በተመለከተ በዝግ ያደረጉት ጉባኤ በቻይና በኢራንና በሩሲያ ተወግዟል። ሀገራቱ መሰል የተናጠል እርምጃዎችን በተደራዳሪ አካላት መካከል አለመተማመንን የሚያሰፍርና ችግሩ ባለበት እንዲቀጥል ሊያደርግ ከሚችል የሚችል እንቅስቃሴን ሊቆጠቡ ይገባል ሲሉ ማሳሰቢያ ሰጥተዋል። ክቡራን አድማጮች፣ ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር